ሰላም እንዴት ናችሁ? ስዊምስኬፖች ነን። እኔ አማኒ ነኝ። አሪፍ ጊዜ ከኛ ጋር እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ዛሬ አንድ ቀለል ያለ ነገር ላሳያችሁ፣ እንዴት ከከፍታ ቦታ ላይ ዳይቭ ማድረግ እንዳለብን፣ ምን አይነት ጥንቃቄ መውሰድ አለብን የሚለው ማለት ነው። ምን ጊዜም እጃችን ከጭንቅላታችን ፊት ለፊት ነው መሆን ያለበት፣ ምክንያቱም ዳይቭ በምናደርግበት ጊዜ የምንገባው ውሃ ውስጥ ምን እንዳላናቀን ስፔሻሊ፣ ሀይቅ ከሆነ ልክ እንደዚህ ማለት ነው። እስቲ በቀላል መንገድ እንዴት አድርገን ከከፍታ ላይ ዳይቭ ማድረግ እንችላለን የሚለው እዚያ የቁፍጥኔ ራሴ በመግባት አሳያችኋለሁ። ቀጣይ ቻሌንጅ ደግሞ የሚሆነው እንዴት ነው ማለት ቀጣዩ ደግሞ ስንዋኝ ማድረግ የሚጠበቅብን ከፍታ ዳይቭ ላይ ስፕሪንግ እያደረገ ወይም ተንደርድረን ዘለን ለመግባት እንሞክራለን። አሁን ባያችሁት መንገድ በሁለቱ መንገድ ገብቻለሁ። ይህንን ያደረግኩት እኔ በራሴ ኤክስፒሪያንስ ባደረግኩ መንገድ ነው። እናንተም በምታኙበት ቦታ ላይ እንደዚህ ነገሮች ላታገኙት ትችላላችሁ፣ ግን ባገኛችሁት አጋጣሚ እንደዚህ ነገሮች ሞክሯቸው፣ በጣም ያስደስታሉ። አሁን ደግሞ እዚህ ከመትት ኮለን ላይ ወደ ታች ዘለዬ ለመግባት ይሞክራለሁ። በኔና መሀል በግምት ሰባት ሜትር ያህል አድርገው እንደሆነ አላውቅም። እስቲ አብረን እንመልከት። ዳይቭ ነው ከዚህ ላይ ማድረገው ማለት ነው። በጭንቅላቴ እገባለሁ። እጄ ያው ሁልጊዜም ከፊት ለፊት መሆን አለበት ራሴን ለመጠበቅ። እውነቱን ለመሆነት በጣም ያስፈራል ግን ደጋግማችሁ በምትሰሩበት ጊዜ ኤክስፒሪንስ እያደረጋችሁ ስትመጡ ግን ፍርሃቱ እየቀነሰ ይመጣል። ግን ደግሞ የምታገኙት ደግሞ ማለት ኢንጆይ የምታደረጉበት የምችለው መጠን በዛ ለክ ከፍ ይላል። ግን ያ ማለት ግዴታ ከነዚ አይነት ቦታ ላይ ዳይቭ ግቡ ማለት አይደለ። ይሄ መሞከር ለምትፈልጉ ሰዎች ነው። እንግዲህ በጣም እናመሰግናለን አብራችሁን ስለሆናችሁ። በቀጣይ ቪዲዮ እስከምንገናኝ በሰላም ያቆዩ።